የፌዴራል መስሪያ ቤቶች ሳይከፈቱ ፕሬዝዳንት ዶናልድ ትራምፕ እስራኤልና ሐማስን አስማምተዋል፣ እስያ ደርሰው ተመልሰዋል። አንድ ሚሊዮን የሚጠጉ የፌዴራል ሰራተኞች ደሞዝ ካገኙ 43 ቀናቸው። ይህም በሀገሪቱ የዕለት ተዕለት እንቅስቃሴ ላይ ትልቅ ተጽዕኖ ማሳደሩ ሲነገር፣ ዝቅተኛ ገቢ ያላቸው በሚሊዮኖች የሚቆጠሩ አሜሪካውያን ወርሃዊ የምግብ እርዳታ ክፍያዎች መቋረጣቸው ለአብነት ይጠቀሳል። በሀገሪቱ የአየር ትራንስፖርት ላይ ከፍተኛ እንቅፋት መፍጠሩ ሲታወቅ፣ የአየር ትራፊክ ተቆጣጣሪዎች ቅነሳ መደረጉን ተከትሎ በሺዎች የሚቆጠሩ በረራዎች መሰረዛቸው ተመልክቷል። የአየር ትራፊክ ተቆጣጣሪዎቹ ከመደበኛ ሥራ ሰዓት በላይ ያለ ክፍያ እየሰሩ በመሆናቸው ለድካም ተዳርገዋል ሲል የአቪዬሽን ተቋም መግለጫ ማውጣቱ ይታወሳል። በተመሳሳይ ባለፈው የትራምፕ የስልጣን ዘመን የፌዴራል መስሪያ ቤቶች ለ35 ቀናት ሲዘጉ የትራንስፖርት ደህንነት ኤጀንሲ ሰራተኞች ያለ ክፍያ ከመስራት ቤት መቀመጥ መርጠው እንደነበር ይታወሳል። ማክሰኞለት ብቻም ብቻ ከአንድ ሺህ በላይ በረራዎች የተሰረዙ ሲሆን ፖለቲከኞች ችግሩን በአስቸኳይ እንዲያስወግዱ ከተለያዩ ወገኖች ጥያቄ ሲቀርብ ሰንብቷል። የፌዴራል መስሪያ ቤቶች እንዲህ ለረጅም ጊዜ ተዘግተው ሲቆዩ በአሜሪካ ታሪክ የመጀመሪያ ሲሆን መነሻውም የፕሬዝዳንት ትራምፕ አስተዳደር ያቀረበውን የበጀት ረቂቅ የዲሞክራት ሴናተሮች ውድቅ በማድረጋቸው ነው ተብሏል። የአሜሪካ ሴኔትና የተወካዮች ምክር ቤት በየአመቱ ከሀገሪቱ ፕሬዝዳንት የሚቀርብላቸውን የበጀት ረቂቅ መርምረው ያጸድቃሉ። የአሁኑ ውዝግብ ረቂቁ ኦባማ ኬር በመባል የሚታወቀውን ዝቅተኛ ገቢ ላላቸው የጤና መድህን የሚደረግ ድጎማን የሚጎዳ በአጠቃላይ ድሃውን የኅብረተሰብ ክፍል ዘንግቶ ለሀብታሞች ያደላ ነው በሚል እንደሆነ ይነገራል። ሌሊቱን የተወካዮች ምክር ቤት ባካሄደው አስቸኳይ ስብሰባ ግን መስሪያ ቤቶቹ እንዲከፈቱ 222 ለ209 በሆነ የድምፅ ልዩነት መወሰኑን ሲኤንኤን ዘግቧል። ውሳኔው ትልቅ እፎይታን የፈጠረ ነው ብለዋል አፈጉባኤ ማይክ ጃንሰን።